እንደምን ሰነበታችሁ። እግዚአብሔር ይመስገን። እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለእግዚአብሔር ይሁን። ኤርሚያስ ምዕራፍ 49 እና ኢሳያስ ምዕራፍ 50 ሁለቱም ክፍሎች እንመለከታቸዋለን። ኤርሚያስ 49 19 እነሆ በርስ ከእርሷ ዘንድ በቶሎ አባረራቸዋለሁና በጠነከረው አምባ ላይ ከዮርዳኖስ ትቤት ውስጥ እንደ አንበሳ ይወጣል፣ የተመረጠውንም በእርሷ ላይ ሾመዋለሁ። እንደ እኔ ያለ ማን ነው? ወይስ ለእኔ ጊዜ የሚወስን ማን ነው? ወይስ ፊትን የሚቃወም እረኛ ማን ነው ይላል። ለመልእክት የሰጠሁት ርዕስ እግዚአብሔር የጊዜ ጌታ ነው። ሃሌሉያ! የጊዜያችን ጌታ እሱ ብቻ ነው። አሜን። የጊዜ ጌታ፣ ትናንት የሚባል እግዚአብሔር ፊት የለም። የጊዜ ጌታ፣ ጊዜ ለሰው ያልፋል፣ ጊዜ ይሄዳል፣ የቆመ አይደል፣ እድሎች ያልፋል ይመጣሉ ይሄዳል። እግዚአብሔር ፊት ግን ከእግዚአብሔር ጋር ለተጣበቀ ከእግዚአብሔር ጋር አብሮ ለሚሄድ የእግዚአብሔርን ሐሳብ ለሚያገለግል እግዚአብሔር ፈቃድ ጋር ለተጣበቀ ሰው ምንም የሚያልፍ ጊዜ የለውም። ክብር ለእግዚአብሔር። ጊዜ አለፈ የሚባል ቋንቋ የለም። ጌታ ኢየሱስ ትዝ ይላችኋል። ዮሐንስ ወንጌል 11 በጣም የምናውቀው ለፋሲካ ጊዜ ብቻ የሚነገር መልእክት ነው። ብዙ ጊዜ እኔ ዛሬ እናገረዋለሁ። ማርታና ማርያም እንዲሁም አልዓዛር። የምትወደው ምን ብሏል? ታሟል። ምን የምትለው? የምትወደው የምትወደው የምትለዋን እንዳትረሱ። እሱ ከሌለ ትርጉም አይኖረው። የምትወደው ታሟል ብለው መልእክት ላኩበት ይላል መጽሐፍ ቅዱስ። ሞቷል አይልም። ምን ብሏል? ታሟል ታሟል። ኢየሱስ ይሄን መልእክት ሰማ። ሰማና ባለበት ስፍራ ቆየ ይላል። ማን መታመሙ እንደተነገረው የሚወደው አልአዛር የሚወደው አልአዛር መታመሙን ሰምቷል፣ ግን ባለበት ስፍራ ቆየ ይላል። ታሟል ተብሎ በሽታው እየጠነከረ እየጠነከረ ሐኪም ቤት ይሄዳ ሄል አላውቅም። የተጻፈ ነገር የለም። በሽታው እየጠነከረ እየጠነከረ እየጠነከረ ይሄዳ። ከአሁን ከአሁን ይመጣል እያሉ በር ሲያዩ ጌታ ይመጣል። ከአሁን ከአሁን ይመጣል እያሉ በር ሲያዩ ጌታ ይመጣል። ግን ማን ታሟል? የሚወደው ሰው ታሟል። የተወደደው አላዛር ታሟል። ጠበቅ አንድ ቀን አለፈ። ቢጠበቅ ሁለት ቀን አለፈ። ቢጠበቅ ሶስት ቀን አለፈ። ከዚያ ተስፋ ቆረጡ። ተስፋ አልቆረጡም ቆርጠዋል። አሁን ወደ በር ማየታቸውም ቀርቷል። ከሶስተኛው ቀን በኋላ ተስፋ ቆርጠዋል። ምንም ነገር የለም። በቃ ጊዜው ምን ብሏል? አልፏል። ጊዜው አልፏል። እስከዚህ ድረስ ነበር። በቃ ቢመጣ ብለው ጊዜው አልፏል። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህን አሉት። ኢየሱስን መልሰው አታውጡ እናንተ ቀኑ አስራ ሁለት ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ምን ይላል ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህን ከተናገረ ከዚህም በኋላ ወዳጃችን አልአዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው ይሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆን ይድናል አሉት። ተኝቶ እንደሆን ይድናል። ኢየሱስም ስለ ሞቱ ተናግረው ነበር፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲያስ ያን ጊዜ ኢየሱስ በግልጥ አልአዛር ሞተ፣ እንድታመሙ በዚያ ባለመኖሬ ስለናንተ ደስ ይለኛል። ነገር ግን ወደ እርሱ እንሂድ አላቸው ይልና ተስፋ ቆርጠው የአላዛርን ሞት አራት ነጥብ አድርገው አትመውበት ለቅሶ ተቀምጠው ባሉበት ስፍራ የጊዜው ባለቤት መጣ። አሜን። የማን ባለቤት? የጊዜው ባለቤት። እስቲ የጊዜ ባለቤት በሉ። የጊዜ ባለቤት ትገሙት አንዴ። የጊዜ ባለቤት ማን ነው? እሱ ብቻ ነው የጊዜ ባለቤት። መጣ አራት ቀን ሆኖታል። ኤርሚያስ 49 19። ቅድም መግቢያ ላይ ያነበብኩት ቃል ትዝ ይላችኋል። ለእኔ ጊዜ የሚወስን ማን ነው? ስለዚህ ወደዚህ መታ ጌታ። አላዛር ብዙ አልሄድም። አላዛር ይነሳል ብለዋል። ነገር ግን ማርታ ምን አለችው አሁን ምን ይላል ይሸታል ረሳችሁት አሁን ምን ይላል ይሸታል ድንጋዩን አንሱት ነበር ያላቸው አሁን ምን ይላል ይሸታል? የሚሸተው ለማን ነው ለሰው ለጌታ አይሸተውም አሜን አሜን ለጌታ አይሸተው ለማርታ ይሸታል አጠቃዋላሉት ሁሉ ይሸታል አራተኛ ቀን ዲኮምፖዝ ያደርጋል የሰው ልጅ። ይህ ሥጋ ሁሉ ይበሰብሳል። ለማውራት አይደለም የተጻፈው። ኢየሱስ እርሱ ትናንትና ባላዛር ዛሬ በኔና በእናንተ ላይ ጌታ ነው። ሸቷል የተባለው አለፈበት ያልነው ጊዜ በእርሱ እጅ ነው። አሜን፣ ክብር ለርሱ። የአላዛር ብቻ ጌታ አይደለም። አላዛር ዛሬ በሕይወት የለም፣ እኔና እናንተ በሕይወት አለ፣ ሕያዋን ምስክሮች እንሆን ዘንድ። ለእኔ ጊዜ የሚወስን ማነው? አንቺ ወስነሽ ከሆነ አልቋል። በጊዜ ላይ ጌታ መሆኑን ለማሳወቅ መጣና ድንጋዩን አንሱት ብለው፣ ያ የምናውቀውን ታሪክ ማርታ ይሸጣል አለች። ነገር ግን ድንጋዩን ካነሱት በኋላ የሚሸጥ ነገር መጣ? አልመጣም። ክብር ለእግዚአብሔር፣ የሚሸጥ ነገር አይመጣም። አለአዛር እንደታሰረ መጣ። ጊዜው ያለፈበት፣ በሰው የተወሰነበት፣ አልፏል የተባለበት ጌታ ሲናገር ያው ሆነው መጣ። ክብር ለእርሱ ይሆን። የጊዜ ጌታ ማን ነው? ያንቺ የጊዜ ጌታ ማን ነው? የግሪክ መንግስት አይደለም። የተባበሩት መንግስታት ድርጅት አይደለም። አለቃሽ አይደለች አባት እናት አይደሉም። ትንፋሻችንንና መንገዳችንን በእርጆ የያዘ እርሱ የጊዜያችን ጌታ ነው። ክብር ለእግዚአብሔር ይሁን። ምንድነው አለፈ የምንለው? የብሉይ ኪዳን ሕዝብ እንዲህ አላቸው ኢዮኤል ምዕራፍ ሁለት ላይ ኢዩኤል ምዕራፍ ሁለት በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ነው። ብዙ የመጨረሻ ጊዜ ትንቢት ቃሎችን ያለበት የታጨቀ እውነት ያለበት ነው። ከ25 እስከ 27 ላይ አውጡት አገኛችሁት? ምናቀው ቃል ያ የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎብያ ኩብኩባና ተምች የበላቸውን አመታት፣ ምን አረጋለሁ? እመልስላችኋለሁ። ብዙ መብል ትበላላችሁ፣ ትጠግቡአላችሁ። ከእናንተም ጋር ተአምራትን የሰራውን ከእናንተም ጋር ተአምራትን የሰራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ህዝቤም ለዘላለም አያፍርም። አሜን። ህዝቤም ለዘላለም አያፍርም። የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎብያ ኩብኩባና ተምች የበላቸውን አመታት እመልስላችኋለሁ። ጊዜ የኔ ነው። ትናንት አመለጠኝ የምትሉት በለብ አዳምቶ ይክፍሉ። እነዚህ ደጎብያ፣ ተምች፣ ኩብኩባ የተባሉት የእግዚአብሔር መሳሪያዎች ናቸው። ሰራዊቴ ይላቸዋል። እኔ የላኩባችሁ ሰራዊቴ ተምች፣ ደጎብያ፣ ኩብኩባ እህላችሁን በልቷል አውቃለሁ። ነገር ግን ይላል እግዚአብሔር እነዚያን አመታት እመልሳለሁ። አሜን። ኢየሱስ ጌታ ነው። የትናንት ሆነው ሆኖ ብቻ አይቀርም። ለዓላማዬ በር ዘግቼ ከሆነ ለዓላማዬ ከልክዬ ከሆነ ዘመንሽ አላለፈም ይላል እግዚአብሔር። አሜን። ተምችና ደግሞ ይበላብሽ ይመለሳል። አሜን። ለምን የጊዜ ጌታ ነው። እርሱ ባለዕዳ አይደለም። ለዓላማው ያደረገው ብቻ ነው። የጊዜ ጌታ ለእኔ ጊዜ የሚወስን ማን ነው? እስከ ማርች 15 ብሎ የሚወስነው ማን ነው? እሱ የጊዜ ጌታ እሱ ብቻ። ደስ ይበላችሁ። ጊዜ የሚወስን ማን ነው? እግዚአብሔር። ሌላ አመታለ መልሳል። ያለው አመታት አመታት አመታት። እግዚአብሔርን ተከትሎ ማፈር የለም ወገኖችን። እግዚአብሔር የሚያሳፍር አምላክ አይደለም። ሊያሳጣን፣ በእኛ እጦት ደስ የሚለው አይደለም ለዓላማው እንጂ። እግዚአብሔር አንዲት ደቂቃ ትልቅ ናት። በአንድ ደቂቃ እግዚአብሔር ትልቅ ነገር ያደርጋል። ሀያ አመት ያጣነው ነገር በአንዲት ደቂቃ ሊመጣ ይችላል። ክብር ለእርሱ ይሁን። እግዚአብሔር አያርስም። እግዚአብሔር አይዘራም። እግዚአብሔር ቀን አይጠብቅም። እታች ያለውን በአንዴ ይገለብጠውና ከፊታችን ያስገምጠውን። ሃሌሉያ! ይሄ ነው የእኛ አምላክ። እሱ እግዚአብሔር እኔ፣ ጊዜ የሚወስን ማን ነው? እንደ እኔ ያለ አምላክ ማን ነው? ስንዘምረው እንዲህ ባለው ጌታ እኔ እደሰታለሁ። ወገኖች ሚስጥሩ እዚህ ጋር ነው። እግዚአብሔር ደስ ይበላል። ዛሬ በእጃችን ያለው ስራ ዋስትና አይደለ ዛሬ ጤናችን ሙሉ ቢሆን ዋስትና የለውም። ነገ ዋስትናችን እርሱ፣ አሜን። ሁሉ በእርሱ እጅ ነው ዋስትና። ነገ እዛ አገር ሄጄ ነገ ይሄን አድርጌ ነገ ልንል እንችላለን። የእኛ ነገር በእርሱ እጅ ተይዟል። ክብር ለእርሱ ይሆን። የእኛ ጊዜ በማን እጅ ነው? ጊዜያችንን በእጁ የያዘ እግዚአብሔር ስሙ የተባረከ። ሕዝቅያስ የምናውቀው ንጉስ፣ ሕዝቅያስ እግዚአብሔር ትሞት አለህ ብሎ በነቢዩ ኢሳያስ በኩል መልእክት ነገረው። ከዚያ የሞቱን እንደሚሞት ዜና የሰማው ሕዝቅያስ ተኝቶ ነበር አድርጋ ላይ ፊቱን ወደ ግድግዳ ዞረና ስቅስቅ ብሎ አለቀሰ፣ ይላል መጽሐፍ ቅዱሳችን። እግዚአብሔር ሆይ ያደረኩትን አስብ ተመልከት፣ ከኋላ ያሳለፍኩትን፣ እንዴት ትገለኛለህ? እንዴት አጭር ሆነች እድሜ? ማለቱ ይመስለኛል ብሎ ሲጸልይ እግዚአብሔር አየው። ከዚያ ነብይም ጠረና፣ ሂድ ሂድ ወደ ሂድና ይድና እንዲበለው በእድሜ ላይ አስራ አምስት ቀን ጨምር ይልሃለሁ አለ። አስራ አምስት አመት አስራ አምስት አመት ጨምር ይልሃለሁ አለው። ታሞ ነበርና አስራ አምስት አመት ተጨመረለት። ክብር ለእግዚአብሔር ይሁን። ከዚያ እፈውሰው አለው። ምልክቱም ይህ ነው ብለው ተናገረ እኔ የፈለኩት አሁን ይሄን ምልክቱን ላሳያችሁ ፈልጌ ነው እና እንዲህ ይላል እግዚአብሔርም የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል እነሆ በአካዝ የጥላ የጥላ ስፍረ ሰዓት ላይ ከፀሐይ ጋር የወረደውን በደረጃዎች ያለውን ጥላ አስር ደረጃ ወደ ኋላ እንዲመለስ አደርገዋለሁ። ፀሐይም በጥላ ስፍረ ሰዓት ላይ የወረደበት አስር ደረጃ ወደኋላው ተመለሰ። ክብር ለእግዚአብሔር ይሁን። ይኸው ፀሐይን ከምስራቅ ያወጣል እግዚአብሔር እንዲህ ትሄድ እና ስድስት ሰዓት ላይ ሲሆን አናታችን ላይ ትሆናለች። ከዚያ ደግሞ ሰባት ሰዓት ስምንት ሰዓት ሲሆን ወደ ምዕራብ እያሽቆለቆለ ትሄዳለች። ግልጽ ነው። እያሽቆለቆለች ትሄድ ትሄድ እና ትገባለች ማለት ነው። ምስራቅ ይሄ ከሆነ በዚህ በኩል ትገባለች። ምስራቅ ይሄ ከሆነ በዚህ በኩል ትገባለች። እዚህ ጋር የሆነውን ላሳያችሁ ነው። አስር ደረጃዎች አሉ፣ ንጉሱ ባለበት ቤተ መንግስት። ስለዚህ ፀሐይ ወታ ወታ ወታ አስር ደረጃዎችን አልፋለች። ሰዓቱ ስንት እንደሆነ አላውቅም። ከቀኑ አስራ አንድ ሰዓት ይሁን አስር ሰዓት ግን ስንት ጥላ ሄዷል ይላል። አስር ጥላ አልፋለች ፀሐይ። ከዚያ ለኢሳያስ ምልክት ይሆን ዘንድ እግዚአብሔር ምን አደረገ? የወረደችውን ፀሐይ ከቀኑ አስር ሰዓት እንዲሆን ምልክት የሰጠችውን ፀሐይ ተመለሽ አላትና የጊዜው ባለቤት፣ አስር ደረጃ ወደ ኋላ ተመለሰች። ክብር ለእግዚአብሔር ይሁን። እርሱ ጌታ ነው። ሀለሉያ። የጊዜ ጌታ ማን ነው? አስር ጥራ ወደኋላ ተመለሰች። እርሱ ብቻ ጌታ ነው። የምናመልከው አምላክ ይህ ነው። ትናንት አለፈ የምንለው ነገር አያልፍም። አልቆልሻለሁ የተባለ ነገር አያልቅልሻል እሱ በዙፋን ላይ እስካለ ድረስ አሜን። እሱ ማለት ነው የምናመልኩ አምላክ፣ የማይገልጸው ይሄ የሰው ቋንቋ ነው የማይገልጸው እሱ ልዩ አምላክ ነው። ስለዚህ ወገኖችን ለእኔ ጊዜ የሚወስን ማን ነው? ይጠይቃል ጌታ። ጊዜሽን በራስሽ ላይ ወስነሽ ጊዜህም በራስህ ላይ ወስነህ፣ የሚወስነው እያለ ለምን እርሱ እያለ ለምን አለቀልኝ? ይሄ ነገር እንዲህ ከሆነ እኮ ቆየ፣ ዘመናት ተቆጠሩ። ነው የጊዜው ባለቤት እግዚአብሔር ነው። እዚህ ጋ የተጻፈውን ነገር ይነበብላቸው። የጊዜ ባለቤት የእሱ ቋንቋ ነው። የጊዜው ባለቤት ጌታ። ስለዚህ ወገኖቼ በትናንትናችሁ ላይ፣ በዛሬያችሁ ላይ፣ በነጋችሁ ላይ ጌታው ማን ነው? ጌታ እርሱ ነው። እርሱ ነው አስር ደረጃ የወረደችን ፀሐይ ተመለሽ ለልጄ ለሕዝቅያስ ስቲ ያለ እያሱ ደግሞ ያደረገው ነገር ነበር። ትዝ ይላችኋል፣ ፀሐይ በገባ ወላ ምንድነው? ጨረቃም አረፈደች። ፀሐይና ጨረቃ ተመልከቱ፣ አንዱ አንዷን አንተከተው ነው የሚሰራው። ፀሐይ ዘገየች ይላል። ከምሽቱ አስራ ሁለት ሰዓት መግቢያዋ ነበረ፣ ቀጠለች። ኦቨርታይም አሰራት እርሱ፣ እግዚአብሔር። ግብር ለእግዚአብሔር ይሁን፣ ሀሌሉያ ኦበርታ አሰራት። ሰው ብቻ አይደለም ኦበርታ የሚሰራው ተፈጥሮን ኦበርታ ያሰራ ለእኛም ብለ ጨረቃ ጨረቃ አታስፈልግም፣ በዚህ ሌሊት አለ። በዚህ ሌሊት የምታስፈልገው ፀሐይ ናት። ስለዚህ ይ የጨረቃ ብርሃን በጣም ትንሽ ነው። ስለዚህ ለእኔ ልጆች ጨረቃ ብርሃን አይበቃቸውም አለና ጨረቃን፣ አንቺ አውጪ ቁጭ በይ ፀሐይ፣ ቀጥ ስራሽን አለ። ክብር ለእግዚአብሔር ይሁን። አንድ ቀን ፀሐይ ኦቨርታይም ሰራች፣ ኦቨርታይም ሰራች። ቀንና ሌሊቱ ልዩነት የለውም። ያቺ ቀን ምን ቀን እንደሆነች አላውቅም። ዝቅ ብሎ መጽሐፍ እንዲህ ይላል፣ እግዚአብሔር የሰውን ቃል የሰማበት እንደዚች አይነት ቀን የለም አልነበረም፣ አይኖርም። ተረተረት የምንከተል አደለን ወገኖቻችን፣ ህያው የሆነ አምላክ፣ የሚናገር የሚያደርግ አምላክ። ተፈጥሮ እንኳን ስለ እኛ ይለወጣሉ። አሁን አይመስላችሁ አለ ፀሐይ ስለ እናንተ የሚያውቁ ሚመስላት፣ እኔ እኔ ፀሐይ ፀሐይን ስለ እኔ ያቆማል ለማለት ሊከብደኝ ይችላል ግን የሚቀለኝ ልንገራችሁ። የሕ የሕዝቅያስ የሕዝቅያስ እኔ ከሕዝቅያስ አላንስም ነው። አስር ደረጃ ወደኋላ ከመለሰለት እኔ የማይመለስበት ምክንያት የለኝ። ወደኋላ ወደ ኋላ ተመለሽ። ፀሐይ በዓለም ላይ ተመልሳ ይሆን አላውቅም፣ ወይም እዛች እስራኤል ጋር ተመልሰ አላውቅም። ይሄን አልተጻፈም። ግን አስር ደረጃ ምን አለ አስር ደረጃ ወደኋላ። እዛ ጋር የነበረ ህዝብ ምናልባት ሊደነቅ ይችላል። ያሁንም ጠዋት ነው እንዴ ይላል። ምክንያቱም አስር ደረጃ ይሏላ። አንዳንድ ቦታ ኢትዮጵያ ሰዓት የሌለበት ቦታ አድሮ አላውቅም። አሁን በምልክት ነው ሰዓት ስንት እንደሆነ የሚያዩት። ልክ እንደዛ ነው፣ አስር ደረጃ ወደኋላ። ስለዚህ እግዚአብሔር ብቻ የጊዜ ጌታ ነው። የጊዜ ጌታ ብቻ ሳይሆን የጊዜ ጌታ ነው። አሜን። የጊዜ ጌታ ለሌላ ሰው እኛ ለሌላ ሰው አይደለም አዋጭ ለራሳችን። አሜን። የኔ ጊዜ ጌታ እግዚአብሔር ነው። አሜን። ጊዜ የሚወስድ በኔ ላይ ማንም የለም። አሜን። የግሪክ መንግስት አይወስድም። አሜን። እግዚአብሔር ብቻ ይወስዳል። አሜን። እንቆምና እንጸልይ።